ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ወሳኝና ቁልፍ መረጃዎች ይዘንላችሁ ቀርበናል። ደም መላሾቹ በምስራቅና ሰሜን አማራ ቀጠናዎች ቁጭታቸውን እየተወጡ ነው። በበርካታ ግንባሮች ላይ በተደረጉ አውደ ውጊያዎችም የተደመሰሰውና የተማረከው የጡት ቆራጭ ቁጥር በርካታ ነው ተብሏል። ሶስት አመራሮች ከወሎ አመልጠው ለመጥፋት ህመምተኛ መስለው ሲጓዙ በቁጥጥር ስር ውለዋል ሲል የሚኒሊክ እዛ አሳውቋል። የባይቶናው ሊቀመንበር ስለ ህወሓትና ሻዕቢያ ቀጥተኛ ዝምድና ወሳኝ መ መረጃን አጋልጠዋል። የቀይ ባህር አፋሮችም ጦራቸውን አስጠግተው ከሻዕቢያ ጋር ተፋጠዋል። እነዚህንና ሌሎችንም መረጃዎችን ዝርዝር እናደርሳቸዋለን። በዚሁ አጋጣሚ ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ ወዳጅነታችሁን እንድታጠነክሩ በአክብሮት እየጠየቅን በቀጥታ ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። ከምስራቅ አማራ ቀጠና በተሰማ ቀዳሚ መረጃ የልጅ እያሱ ኮር አህዶች በጥምረት በመሆን በርካታ የጠላት ኃይልን በመደምሰስ ከ30 በላይ ዙፋን ጠባቂ ሰራዊትና 45 ክላሽን በመማረክ አስገራሚ ድል ለመቀዳጀት ችለዋል ብሏል። የልጅ እያሱ ኮር ጥቅምት 8 ቀን 2018 ዓ.ም ከጠዋቱ 11 ሰዓት እስከ ቀኑ 5 ሰዓት ድረስ በሰሜን ወሎ ዞን ሀብሩ ወረዳ በውርጌሳ አካባቢ አምባሰል ወረዳ ውጫሌ፣ ጨፌና ወርቃሪያ እስከ ኩታበር ወረዳ ተጋድሎ በማድረግ ታላቅ ድልን አስመዝግቧል። በዚህ ግንባር በሰሜን ወሎ ዞን ሀብሩ ወረዳ ውርጌሳና አካባቢው ላይ በራስ አሊ ክፍለ ጦር ስር የምትገኘው አራተኛ ሻለቃ እንዲሁም በራምቦ ክፍለ ጦር ስር የሚገኙት ሻለቃ አንድና ሻለቃ ሁለት በጋራ በመሆን በውርጌሳና አካባቢው ያሉትን ተራሮችን ተብትቦ ይዞ የነበረውን የአስራ አንደኛ እዝ አካልን በማጥቃት ገሚሱን ገደል ጨምረው ገሚሱ ደግሞ እጅ እንዲሰጥ አድርገውታል ተብሎላቸዋል። አንድ የአካባቢ ነዋሪ እንደጠቆሙትን በተደረገው ውጊያ መከላከያ ላይ ከፍተኛ ኪሳራ እንደደረሰ የአይን ምስክርነታቸውን ሰጥተዋል። በዚህ ግንባር ብቻ የሞተው የጠላት ወታደር በርካታ ሲሆን ምርኮኛው 30፣ የተማረከው ክላሽ ብዛት ደግሞ 45 እንደሆነ ተገልጾ፣ ከዚህም በተጨማሪ 42 የወገብ ትጥቅ፣ 74 ቦምብ፣ 1400 የሚሆን የብሬን ተተኳሽ፣ ከ3000 በላይ የሚሆን የክላሽ ተተኳሽና ከመገናኛ ሬዲዮና የዝናብ ልብሶች ጋር በመማረክ ውጊያው ሊቋጭ በቅቷል ተብሏል። ሁለተኛው ግንባር ደግሞ ውጫሌ ከተማ ላይ የነበረ ሲሆን የአምባሰል ወረዳ ዋና መቀመጫ የሆነችው ውጫሌ ላይ ቀድሞ ከተማውን ለመቆጣጠር በተደረገው የተኩስ ልውውጥ በልጅ ያሱ ኮር ጥቃት አመራሩን የተነጠቀው ወታደር ዳግም ብዙ የሰራዊት አባሉ በፋኖ ጥይት ሰለባ እንደሆነበት የውጫሌ ነዋሪዎችና የራስ አሊ ክፍለ ጦር አካል የሆነችው የሁለተኛ ሻለቃ ተዋጊዎች ምስክርነታቸውን ሰጥተዋል። ከአምባሰል ወረዳ እስከ ኩታበር በተዘረጋው ሶስተኛው ግንባር በኩል ደግሞ ከሀይቅ አቅጣጫ የውጫሌውን የጠላት ኃይል ለማገዝ እና ማርዬ ለመግባት የመጣው የመከላከያው ኮማንዶ ጦር በቤተ አማራ ክፍለ ጦር ፋሲል ሻለቃና በክፍለ ጦሩ ቃኞች በተፈ በተፈጸመበት የጋራ ጥቃት ወደ ውጫሌ ለመሄድ ያሰበው የጥላት ጦር ጨፌ ላይ አቀጡ ቅጣት ተቀጥቶ ሊበታተን እንደቻለ ተሰምቷል። በዚህም ከ20 በላይ ቁስለኛና ከ15 በላይ ሙት ይዞ ወደ ሐይቅ ሲገባ ከደሴ በኩታ በር አድርጎ ወደ ማርዬ ለመግባት ያሰበው የጥላት ጦር ታዲያ ወርቃሪያ ላይ ደግሞ በራምቦ ክፍለ ጦር አራተኛ ሻለቃ ተመክቶ ሊመለስ በቅቷል። ስለ ውጊያዎቹ ዝርዝር መረጃዎችን ያጋራው የሚኒሊክዝ በዚሁ ላይ አክሎ በሰጠው ማስገንዘቢያ ሰሞኑን ከፍተኛ ኪሳራ ውስጥ የገባው መንግስት አማራን አንገት ለማስደፋትና ትግሉን ሀዲድ ለማሳት የተማረኩ ሰራዊት ላይ እርምጃ እንድንወስድ ለመገፋፋት በሚል የጭካኔ በትሩን በእህቶቻችን ላይ ቢያሳርፍም እኛ ግን ወደ ግራም ወደ ቀኝም ዝንፍ ሳንል ለተነሳንለት ዓላማ ጸንተንና ሰክነን እንገኛለን ብሏል። እዙ እንዳስገነዘበው ከሆነ ፋኖ የማረከውን ሰራዊት ዓለም አቀፉ የምርኮ ህግ በሚፈቅደው መሰረት በመያዝ የመንግስት ምኞትን ከንቱ በማድረግ በተወደሰ ወታደራዊ ስነ ምግባሩ ጸንቶ እንደሚቀጥልም ገልጿል። በመጨረሻም መከላከያ ሰራዊት አባላት፣ ሚሊሻዎች፣ አድማ ብተናዎችና ፖሊስ የሆናችሁ ሁሉ በአማራ ላይ የሚደረገውን የግፍ ግፍ ተመልክታችሁ ዛሬ ነገ ሳትሉ ፋኖን እንድትቀላቀሉ በማለት የተለመደ ጥሪውን አስተላልፏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የሜጀር ጄኔራል ውባንታ አባተ አንደኛ ኮር አካል የሆነችው ታሪካዊቷ ጉና ክፍለ ጦር ከሜጀር ጄኔራል ውባንታ አባተ ተወርዋሪ ክፍለ ጦር፣ ከጣናው ግላውዲዮስ ክፍለ ጦርና ከነበልባሉ ፎገራ ክፍለ ጦር ጋር በመሆን በደባይ ጎንደር ቀጠና ከፍተኛ ድል መቀዳጀታቸው ተሰምቷል። የሜጀር ጄኔራል ውባንታ አባተ አንደኛ ኮር ጉና ክፍለ ጦር አንበሳው ስቴዴንሳ ብርጌድ፣ የአንዳቤት ብርጌድ፣ የሀገረ ቢዘን ብርጌድ፣ መቅደላ ብርጌድ እና የጉና ክፍለ ጦር ቃኝና መሐንዲሶች እንዲሁም የጉና ክፍለ ጦር አመራሮችና የሜጀር ጄኔራል ባንት አባተ አንደኛ ኮር አመራሮች በተሳተፉበት በዚህ አውደ ውጊያ በጠላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሷል፣ የተባለ ሲሆን፣ ዛሬም እንደ ትናንቱ ታላቅ ድል የፈጸሙት የጉና ክፍለ ጦር የስቴዴን ሳብርጌድ አባላት ከጠዋቱ 12 ሰዓት ጀምሮ ከአገዛዙ ዙፋን ጠባቂ ሰራዊት ጋር ፊት ለፊት የጨበጣ አውደ ውጊያን በማድረግ ሶስት የኮንክሪት ምሽጎችን በመሰባበር ጠላትን ሙሉ ለሙሉ ደምስሰውታል ተብሎላቸዋል። አውደ ውጊያው በእስቴ መካነ ኢየሱስ ከተማ በደንጎልት በዮቁራ እና በጌጣ በኩል አድማሱን አስፍቶ የተካሄደ ሲሆን በዮቁራ እና በጌጣ እንዲሁም በደንጎልት አቅጣጫ የፈረጠጠው ሀይል ሙሉ ለሙሉ ተደምስሷል ያለው መረጃው አክሎም በዚህ አውደ ውጊያ የሀገረ ቢዘን ብርጌድና የአንዳቤት ብርጌድ አንድ ሻለቃ በጋራ መሳተፋቸውንም ተናግሯል። የጉና ክፍለ ጦር አመራሮችና የኮሩ አመራሮች በጋራ በመሆን አውደ ውጊያውን ሲመሩ የስቴደንሳ ብርጌድ፣ የሀገረ ቢዘን ብርጌድና የአንዳቤት ብርጌድ አመራሮችም ውጊያን በጥበብና ሰንሰለቱን በጠበቀ መልኩ መምራት ተወድሰዋል። ከከተማዋ ውጭ የነበረውን የጠላትን ኃይል በማጽዳት በአፋጣኝ እስቴ መካነ ኢየሱስ ከተማን የተቆጣጠሩት የጉና አናብስቶች በከተማ የሰፈረውንና አመራር ሲጠብቅ የነበረውን የአገዛዙን ጡት ቆራጭ ቡድን ድባቅ መተው መካነ ኢየሱስ ከተማን ሙሉ ለሙሉ በመቆጣጠር የታሰሩ እስረኞችንም ማስፈታት የቻሉ ሲሆን ከታሰሩት መካከል ደግሞ አስር ቀን ያልሞላትን መጫት በአገዛዙ በግፍ ታስራ መገኘቷን ተሰምቷል። በተጨማሪም አገዛዙ ለሚሊሻው ቀለብ ይሁን ብሎ ከዚ አዝኖ ያስቀመጠው ሎጂስቲክስ በጀግኖቹ የሜጀር ጄኔራል ውባንታ ባተ ልጆች ብርታት በቁጥጥር ስር ሊውልም ችሏል። በአጠቃላይ ቁጥሩ ከመቶ በላይ የሚሆን የጠላት ኃይል ከመደምሰሱም ውጪ ሶስት ብሬንና ቁጥሩ በውል ያልታወቀ የነፍስ ወከፍ መሳሪያም በመጨረሻ ምርኮ ተደርጓል። ከሞት የተረፈ ከመቶ ሰላሳ በላይ የጠላት ኃይልም ከዚሁ ጋር ምርኮኛ ሆኗል። በዚሁ ቀጠና የአንድ አቤት ብርጌድ ወደ አንዳቤት ከተማ ዘልቆ በመግባት በጠላት ላይ ድንገተኛ ጥቃትንም ፈጽሟል። ሌላኛዋ የጉና ክፍለ ጦር በቀ ቅደላ ብርጌድ ወደ እስቴ መካነ ኢየሱስ ሲጓዝ በነበረው ጡት ቆራጩ ሰራዊት ላይ በሶስት የተጠኑ ቦታዎች ላይ ደፈጣን በመጣል አብዛኛው ኃይል ሙትና ቁስለኛ እንዲሆንም አስችላለች። በተጨማሪም በጋሳኝ ከተማን በመግባት በርካታ የሚሊሻ ኃይልን በመደምሰስ ቀሪውን ደግሞ ምርኮኛን በማድረግ ድልን ተቀዳጅታለች። በሌላ መረጃ የሜጀር ጄኔራል ውባንታ ባተ ተወርዋሪ ክፍለ ጦር የጣና ገላውዲዮስ እና የነበልባሉ ፎገራ ክፍለ ጦር ከደራ ሐሙሲት ከአርብ ከተማ በመውጣት ወደ እስቴ መካነየሱስ ጉዞ በማድረግ ላይ በነበረው የጠላት ኃይል ላይ እርምጃቸውን በመውሰድ በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብዓዊና ቁሳይ ኪሳራን ለማድረስ ችሏል። ከኮሩ የተሰማው መረጃ እንደጠቆመው በዚህ አውደ ውጊያ ከፍተኛ ድል የተገኘ ሲሆን ከሰሞኑ በአገዛዙ በጭካኔ የታረዱ እህቶች ቤቶቻችን ደምን በአግባቡ ተመልሷል ብለዋል። ይህ የተሳካ አንድነት የታየበት አውደ ውጊያ ተጠናክሮ ሊቀጥል ይገባል የሚል የአድናቆት መልዕክትም ተላልፏል። በምስራቅ አማራ ቀጠና አንድ አርሶ አደርንና ወደ ሕክምና የሚሄድ ህመምተኛን መስለው ሲሸሹ የነበሩ ሶስት የብልጽግና ካድሬዎች በቁጥጥር ስር መዋላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝና ንጉስ ሚካኤል አሊኮር ሰራዊት የኬላ ላይ ፍተሻን በማድረግ ላይ ሳሉ ተፈላጊ የሆኑ ሶስት የብልጽግና ካድሬዎችን በቁጥጥር ስር ለመዋል እንደቻሉ ተናግረዋል። ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆኑት ካድሬዎቹ አርሶ አደርና ወደ ህክምና የሚሄዱ ህመምተኞችን መስለው ሲሸሹ ነው በቁጥጥር ስር የዋሉት ሲልም ኮሩ በሰጠው መረጃው አጋልጧል። ኮሩ ግራ ቀኙን ተመልክቶ በተላላኪ ባንዳዎቹ ላይ ተገቢ ነው የሚለውን እርምጃ ሊወስድ እንደሚችል ግምቶች እየተሰጡ ነው። የህወሐት ጄኔራሎች ማለትም በዋናነት አቦይ ስብሃት ነጋ ያደራጃቸውና በዘመድ አዝማድ የተሰባሰቡት የህወሐት የጦር መኮንኖች ቀጥተኛ ትእዛዝ የሚቀበሉት ከኤርትራው ጄኔራል ፊሊፖስ መሆኑን የባይቶና ፓርቲ ሊቀመንበር የሆኑት አቶ ክብሮም በርሄ ተናግረዋል። እነዚህ የህወሐት ጄኔራሎች ትእዛዝ የሚቀበሉት በዛላምበሳ አቅጣጫ ኤርትራ በምትገኘው ሰነአፈ ከተማ ውስጥ ህወሐት በከፈተው ቅርንጫፍ ውስጥ በመገናኘት እንደሆነም አክለው ጠቅሰዋል። ኤርትራ በፕሪቶሪያው ስምምነት ባለመስማማቷ በምርጫ ቦርድ ስሙ ከተሰረዘው ህወሐት ጋር ጽምዶ ወይም አንድነት በሚል የጋራ መርህ በመናበብ እየተንቀሳቀሱ እንደሚገኙ ያስታወሱት ሊቀመንበሩ ለተሃድሶ በሚል የተበጀተው ብር በጭራሽ ለታለመለት ዓላማ አልዋለም፣ ህወሐትም ገንዘቡን ለጦር መሳሪያ መግዣነት አውሎታል ሲሉ ወንጅለዋል። ጄኔራል ታደሰ ወረደን እንደ ሽፋን ቢጠቀሙበትም አይፈልጉትም። ዓላማቸውም ታደሰ ወረደ ተወግዶ ህወሐትና ኤርትራ አንድ ጥምር ፓርቲን መስርተው የፌዴራል መንግስቱን መታገል ነው ሲሉም አቶ ክብሮም በርሄ ባይቶና ፓርቲ ሊቀመንበር በሰጡት ቃላቸው አጋልጠዋል። ሌላ ከዚሁ ጋር ተያይዞ የተሰማ ቁልፍ መረጃ ደግሞ ከፍተኛ ቁጥር ያለው ኃይል ወደ አሰብ ተንቀሳቅሷል ሲል አሳብቋል። ሻዕቢያን ለመገርሰስ ትጥቅ አንግቦ የሚንቀሳቀሰው የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ጦሩን ወደ አሰብ አቅጣጫ መንቀሳቀሱን ማሳወቁን በመረጃው ላይ ተጠቅሷል። የኤርትራ መንግስትም በዚሁ አቅጣጫ አለ ብሎ ከሚያስበው የኢትዮጵያ ስጋት ጋር በተያያዘ ጠንከር ያለ የኃይል ክምችቱን በስፍራው ላይ እንዳደረገ ቀደም ብለው ሲወጡ የነበሩ ዘገባዎች ማመላከታቸው ይታወሳል። ታጣቂውም በዚሁ አቅጣጫ ከኤርትራ መንግስት ጋር ለአመታት ሲፋለም የቆየ ሲሆን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደራዊ ድጋፎችን የሚያገኝ ነበር። የቀይ ባህር ዳርቻን ተንተርሶ የሚኖረው የአፋር ህዝብ በኢሳያስ አገዛዝ ከፍተኛ ጭቆና እየደረሰበት ነው በሚል አቋም ነፍጥ አንግቦ የተነሳው ቡድኑ በአሁኑ ሰዓትም ጦሩን ዳንኪላ ወደ ተባለ የኤርትራ አፋር ግዛት ለፍልሚያ እንዳንቀሳቀሰ በኤክስ ገጹ ላይ ባሰራጨው ተንቀሳ ተንቀሳቃሽ ምስል አመልክቷል። ተንቀሳቃሽ ምስሉ ታጣቂ ቡድኑ በሚገባ የተደራጀ ትጥቅ ያለው መሆኑን ያሳያልም ተብሎለታል።